ታወሪ ነው። እሺ ከፈትሽ ለታወሪ ነው የከፈትሽው? መልሽልኛ። እኔ ማውራት አልፈልግም። ምንድነው ማውራት የማትፈልጊው? ተነሽና ምግቢ። ማን ደስ ይበለው ብለሽ ነው የማትበይው? እኔ ጭቅጭቅ አልፈልግም። ለማንኛውም ካሜራ ይዤ ነው የመጣሁት ተደውሎልኝ ልጅቷ አጠግባለች ስባል ነው የመጣሁት። ተነሽ። ኧረ ጉዴ። መነጫ ነጭ። እኔ ሻውን ሀይሚ፣ ምን ልበልሽሽ እ አሁን ስሚኝ፣ አንድ ነገር ልነግርሽ ነው እ ምን ልትነግሪ? እኔ ከዚህ በኋላ እዚህ ነው የምኖረው። ምን ማለት ነው? እዚህ ቤት ነው የምኖረው። ምን ማለት ነው? ምን ማለት ነው? ከአንቺ ጋር ነው የምኖረው። ነገራቶች እስካስተካክል። ያማ አንድ። አንተ ጤነኛ አይደለህ። አዎ፣ አይደለሁም የመሰለኝን ነው የማደርገው። ፈለግሽ አልፈለግሽ ነው አይመለከተኝም። ጫልከኝ ሆ ከላሴ ዘግቼ ቁጭላለሁ። ካሜራውን አይጠፋም። ለምንድን ነው የሚጠፋው? አሁን ስሚኛ። ለምን አትሰሚኝም? ጆሮ እኮ ሳወራሽ መልስ እየሰጠሽኝ እኮ ፖላይት በሆነ መንገድ መልስ እየሰጠሽኝ። ወይ መቅበጥ ሀይሚ፣ ምንም የሚፈጠር ምን እኔ አሁን ከአንቺ ጋር ነው የምኖረው ነገራቶች እስካስተካከል ስነስርዓት ይኑረው። ምንድን ነው ስነስርዓት ይኑረው? አልፈልግም። እኔ ከማንም ጋር መኖር አልፈልግም። በቃ አልፈልግም። እኔ ፈለግሽ አልፈለሽ ግድ አይሰጠኝም። ለማንኛውም የዚህን በርኩል ፋንታ ቆልፈሽ ከዚህ በኋላ እንትን አይለኝም ምና ምናም እንዳትይ። አንተ ያኖሀል እንዴ ግን? አዎ፣ ስሚ ስሚኝ። ለምን አትሰሚኝም? እኔ የምፈልገውን ነገር አደርጋለሁ። ገብቶሻል? እዚህ ነገር ውስጥ በቃ እኔ ነኝ አይከተኩሽ ብለሽ ምታም ይሆን ነው አይደለም። ስነስርዓት ኑሩ። በቃ አንተ አናግረኝ አልፈልግም። ሄዱ፣ አንተም ካሜራማንህም ከፍጼም ተያይዛ ሄዱ። አልፈልግም፣ ከማንም ጋር መገናኘት አልፈልግም። እሺ፣ አሁን እኔ ለራሴ ራሴ በቃ አለው በቃ አልፈልግም። ምን ማለት ነው? በኋላ ማንን ዘዘ ሀይሚዬ፣ ከማንም ጋር ገናኘትም ምንም አልፈልግም አለ። በጣም አሳዛኝ ነው፣ ልቧን ሰብረውታል ማለት ነው። እንግዲህ ብሩኬም እኔ እናንተ እንደምትሉት አይደለም። እኔ የእሷን ልብ ለመጠገን ዛሬም ነገም አለሁ ለምትለው መጀመሪያ በሆነ ባልሆነ ክፍተት ከምትፈጥሩ እና ኦዲንሶቻችሁን ከምታጨንቁ አንድ ብትሆኑ እንደ እኔ መልካም ነው የምለው እና ያው ብሩኬ በጣም ብዙ ሰው ሰርቦታል በቲክቶክ አለሙ ማለት ነው። ስለተሰደበ ነው ዛሬ አሁን እንደዚህ አይነት ምላሽ የምትመ መልሰው ለምን ያኔ? ለምን ሀይሚዬ እንደዛ እየሆነች ማንም ሰው እየዘቀዘቃ፣ ባንተ ነው እየዘቀዘቃት ያለው አይደለ? ሀይሚዬ ኔ ኩርምት ልበልሽ እኔ ኩርምት ልበልልሽ እና አብረን እንኑር አብረን እንኑር። መቼ ብላ አታውቃለህ? ብሩኬ፣ እንደ እውነቱ ከሆነ ቤተሰብዬ፣ ብሩኬ አንድ ቀንም አብረን እንኑር የሚባለውን ቋንቋ ይጠቀማል እንጂ እንደዚህ ትልቅ ክብር ሰቱ ለሀይሚ የሆነ ቀለበት አድርጎላት አላየንም። ስንት ሁለት ዓመት ሊሆናችሁ እኮ ነው እስከ መቼ እነ ሩታና እና ብርሽ እንኳን ወለዱ። የእናንተ መጨረሻ በጣም የናፈቀኝ ሀይሚዬ ቀና በይ። በዙሪያሽ ያሉ ሰዎች ደግሞ እነ ፍጹም ምናምን እነሱ አንቺን ከብሩኬ ጋር ለማራራቅ እንጂ እውነት ወደውሽ አይደለም። እርግጠኛ ነኝ ቻናላቸው እንዲታወቅላቸው ነው። ስለዚህ ሁላችንም ከሀይሚዬ ጎን ልንቆም ይገባል። ቲክቶክ መንደር ላይ ደግሞ ብዘጋ ዝቋት ብትሰርባት ሀይሚ ሀይሚ ናት። በልጣችሁ ስለሄደች እናንተ ሞታችሁ ብትነሱ ሀይሚዬን አትመስሉም። ስለማትችሉበት ኮንፊደንስ ስለሌላችሁ፣ ሀይሚ ግን ኮንፊደንስ አላት። ይድረሳችሁ ላስመሳዮች ማለት ነው። ምን ታርጋችሁ? ሀይሚን ለቀቅ አድርጓት እና ሀይሚዬ እኔ ምስኪን ቶሎ ኮኖ ክፍት የሚልሽ አይዞሽ እኔን ይፋኝ እና በጣም ልብ ሰባሪ ነው። ሀይሚዬ እንደዚህ ኮርትም ትምብላ መቀመጧ ለብቻዋ አይዞሽ። ደ የቀብራረሁት ቀብረርበ እንጂ አንገሽን ቀና አድርግ እንጂ የምን አንገት መድፋት